ወዘሪ ዝናሽ መቀመጥሽ ነው ወይ ኑሮ ብለሽው ልቤን እንዲያንኮላ ላይ ሰቅለሽው፣ ማነው እንደዚህ ሚለው? እንደዚህ ሚለው? እንደዚህ ሚለው ማነው? ወይ ቀስ ብዬ በድምጥር፣ ቀስ ሳይሆን ቀስ ብዬ እዚህ ላዙት፣ አይደለም እንደብቀው ለውጭው አዳማጭ። እኔም ምግቡን ልነግርህ ነው እኮ ለውጭው እንዳይሰማ ነው። እሺ እሺ። መንግስት ይህንን የቤቱን ክራይ ለእኔ ስጡኝ መልሱልኝ ብላ አንጭናሉ። ይህንን የቤቱን ክራይ እየወሰዳችሁ ለመንግስት የምትሰጡት ለመንግስት የምታገቡት ለእኔ ስጡኝ አንጡ በእጄ ይግባ፣ ለእኔ ስጡኝ አንጡ በእጄ ይግባ እያለች መውጫ መግቢያ ሳጥታቸዋለች መውጫ መግቢያ እሺ፣ የቤቱን ክራይ ለመንግስት እየወሰዳችሁ የምትሰጡትን የቤቱን ክራይ ለመንግስት እየወሰዳችሁ የምትሰጡትን ለኔ ስጡኝ በጄ ይግባ፣ ለኔ ስጡኝ በጄ ይግባ ብላ እንችናሮ እነሱን እጅ የተቀማጧችሁ መቆሚያ መውጫ መግቢያ ሰጥታችሁ